ማዳም ታክሲ እኮ ሰባ የኔ አካባቢ ናት፣ ጀለሴ ናት። ማትረቡ እኔ እኮ የሚገርመኝ ማለት ነው። የማዳ በሽታኝ እንዶ እናቴ ትሞት። እኔ ፈጣሪ ሊንዳ አንድ ነገር እንገረሽ። ፈጣሪ ስለሚወድሽ ነው የሚፈትንሽ፣ በሽታ የሚሰጥሽ፣ ሁሉን ነገር የሚሰጥሽ። እኔ ምንም አይመስለኝ፣ የፈለጋችሁትን በሙሉ። በቪዲዮ እኮ ትንሽ ነው የምትመስሉኝ። ዝሆንን እንደምታኪ ምን እንኪ፣ ለምን አታሳያቸውም በትክክል ቁመናሽ ምን እንደምትል አይተሽኛል። አንቺም እኔ አይችሽሻል ነው አንቺም አይተሽኛል። እኔ ምንም ይወጣልኝ ልጅ ነኝ። እስኪ ንገሪ እኮ እስኪ ንገሪያቸው እናቴ ትሞት እኔ በጣም ቆንጆ እናቴ ትሞት በጣም ቆንጆ ነው። እኔ እና ማዳም ታክሲ እኮ መስመር ላይ አንድ ላይ ተገናኝተናል። ሁሌ እነሱ ቤት ሄዳል ተናል ሰሬ እስተገናኝ ተናል እንዴ እነሱ ቤት ሄዳል ምንም ምንም የሚወጣልኝ ልጅ አይደለሁም። እንዴ አልhamdulillah አንቺ ቆይ ቀድም ነው ሺሻ ምናምን ስትለኝ የነበረው ሺሻ ይብደሽና ነው አሁን እዛ ነኝ ያለሁት።

አላህዋ እንኳን የሰጠው እዚህ ነው የሚደበስ ነው። በሱ ይኸው ልንገርሽ፣ አሁን በነሱ ነገር ብልግና ብሔር አይሰደብም። እኔ አሁን ፖለቲካ ስናናዱሽ እንዴት ተሳደብ ያለሽ ግን አውቀው ነው። እነሱም ባለጌዎች ናቸው። ለዛ ከጣሉኝ ዳጊ ግን ትደብሬ ያለሽ እንትና ስትሰርቬን ዝም ብለሽ አሁን ቤቴ ማጥፋት ይጂ ይጂ ባታ ሰባት ዳጊ ላይ ይች ጥባታታ እኔ ግን ልንገራችሁ፣ አትሳደቡ፣ እረፉ። ደግሞ እናንተ ፖለቲካ ምን ይሰ ሂዱ እና እነ እንትና ጋር ፖለቲካ ከፈለጋችሁ፣ እኛ ፖለቲካ እንፈልግም። ይህን ያህል ዓመት ስንኖር ስም ተቀላቅለን ነው የምንኖረው። ስለ ዘር አንድ ቀን ተበጣጠና አናውቅም። እነሱ ወደ ዘር ነው ሀያ ሰባት የዱቄት ሌባ ብያት ስንት ቀን ስንት ቀን እቺ መዝገበ ነው፣ መዝገበ የምትባሉ ፖለቲካ ያያይዙሻል። እኔ ብሄረ ብሄረሰቦች ነኝ፣ ፖለቲካ አልፈልግም። እኔ የሚያገባኝ ሞራው፣ ሰርጉ መቼ ነው? አሁን መብላት እንራገጣለን። አሁን በግል መራገጥ መብታችን ነው። ግቢ

የሀይቋን እንደራለን እኔና ማኪ እንኳ ችግር የለው መስመር ላይ ባል ብሽ ነው ያለን እኔና ማኪ ባል በሽ ነው ያለን ስንፈልግንንና ማንና ማን እኔና ማኪ ባል በሽ ነው ያለን ስንፈልግ እናመጣለን ስንፈልግ እንተዋለን አይ ሊንዳ መርጡብን አላቸው እኛንም ዳሩና ምንድን ነው አሁን እኔ ሁለት ሰው ልድር ነው ማንና ማን ሀራን እና የሀይቋን ከዛ ተገላ እንተናንማ የዱቄት ሌባ ብለሽ ይኸው በየቀኑ ነው የምታወራሽ። ወይ ዘትሮ ሰርቃለች መሰለኝ። እኮ እኮ ገባኝ። እኔ አንድ ቀን እኮ ነው የዱቄት ሌባ ያልኳት። አናዳኝ እያማችኛ አግኝቻት ከዛ ሁሉ አሰደኳት። ከዛ ምን አልኳት ከ በትግረኛ ጻፍኩላት ኤዱኬሽን ላይ ሳለ። ከዛ ነው ሚፋም። ይጃላቅም እኮ አንድ ቀን ሰደብኳት። በቃ ሳደብኩ ሁሌ ቤቱ ነው። ከኛ ፋሚሊ አይደለችም። ዝም ብላ ነው እንትን በጫበጭብን ባረም። ይጃላቅም እኔ እኮ ችግር የለብኝም

የምን አገባንን ነው የእነሱን ወሬ ሰና ቃል እነይ ቶሎ ማኪ ቤት ከፍታለች። እሄድ መጣሁኝ፣ ቆይ መጣሁኝና ሀያ ሰባትን በደንብ እንሂድባት። በማኪ ቤት አታያችን ጥንቢያችን ሀያ ሰባት ተሻርሙጣ ግማታ ማኪ፣ እንኳን እንደዚህ አይነት ነገር አስይዘሻት እኮ ስድብ። አሁን ሁሉ ፈስ እስኪ ያመልጠኝ ነው የምታስቀኝ። አንቺን ደግሞ እኮ በጣም ስሜታዊ ምናምን የምትሰደበው እና ማኪ ብዙ ባላለን አለን አሁን ባለለላችሁ እንደራችኋለን በየተራ ማኪን በጣም ጠባሎች ነው። እኔ በቃ ሰሚር ሰሚር ትናንትና እኮ ሜሊ ቤት አብሮ ተከትሎ ገብቶ ነበረ። ተስፋ ቆርጥም እግዚአብሔርን እሱ ልጅ የሳንቄና የሚያመጣው ወይ ወሬ አይችልበት ላ ማይኬ ሌላ ማይኬ ያገር ባላላት እኔ አይቻታለሁ ታንክዩ ልጅ ማይኬ ሊንዳዬ ግን አንድ ነገር ልንገርሽ እ አትቆጪ እውነት በጣም ደስ ብሎናል በቃ እንደዚህ ስሬት ሰው በመሆንሽ በጣም ነው ደስ ያለኝ ያን ሁሉ ነገር በቃ ብዙ ነገር ተሳርበሽ ብዙ ነገር ብለሽ ፈጣሪ ቀሪ በለሽ እስከዛሬው ስራሽን ሁለታችንም

ምን? እርሳ፣ ሰብሰብ እንበል። ልታለቅስ ነው እጂ እና አላቅሻት ማነት፣ እንትናን አንቺ ደግሞ ስደቢያት። ምን አገባኝ? ተራገጡ ማነት።